አረጋ ከበደ ባለ ስልጣኖቻቸውን በሻሩ እለት ያልተጠበቀ ሹመት ሰጡም። ያረጋ ከበደ አዲስ ሹመኞች ከአዲስ አበባ ወደ ባህር ዳር የተሸኙት የፌዴራል መንግስት ስልጣናቸውን አስረክበው ነው። አረጋ የብርሸለቆ ስልጠና አድማ በተና በበላይነት መርተው ባስመረቁ ማግስት ፋኖና የመንግስት ኃይሎች በሚያደርጉት ውጊያ የክልሉን የጸጥታ ኃይል በበላይነት በመምራት ፊት አውራሪ የነበሩ ሁለት ባለ ስልጣናትን አባረዋል። በሌላ በኩል አንድ የእርዳታ አስተባባሪ ድርጅት በርካታ የክልሉ አካባቢዎች የምግብ እርዳታ ማድረስ አልቻልሁም ብሏል። ዝርዝሩ እናስደምጣቸዋለን። አሰብ ላይ ጉድ መጥቷል። የኤርትራ ጦር ጀነራሎች ከሰሞኑ አሰብ ላይ ተከስተው መክረዋል። በዘጠናዎቹ መጀመሪያ በኢትዮጵያና ኤርትራ መሀል የተደረገውን ጦርነት በማስታወስም ወታደሮቻቸውን ሲያስጎበኙ ታይተዋል። በሌላ በኩል ክራይሲስ ግሩፕ የኢትዮ ኤርትራ ፍጥጫም አስግቶኛል ሲል አስጠንቅቋል። በአሰብ አቅራቢያ ወታደራዊ እንቅስቃሴዎች እንዳሉም ይፋ አድርጓል። እንመለስበታለን። ፕሬዚዳንት ረሲብ ጣይብ ኤርዶጋን ከሶማሊያ ጎን መሆናቸውን አስታወቁም። ፕሬዚዳንት ኤርዶዋን ይህንን የተናገሩት የሶማሊያውን ፕሬዚዳንት ሀሰን ሼክ መሐመድ ትናንት በፕሬዚዳንታዊ ቤተ መንግስታቸው ተገኝተው ሚስጥራዊ ውይይት ማድረጋቸው ከተሰማ በኋላ ነው። ኤርዶዋን ስለ ኢትዮጵያም ያሉት ነገር አለ። እናስደምጣቸዋለን በጠቅላይ ሚኒስትር አብይ የኢትዮጵያ ብቸኛ መተንፈሻ በተባለለት በቀይ ባህር አስደንጋጭ አደጋ መድረሱ ተሰምቷል ጠቅላዩ ህልውናችን ነው ባሉት ቀይ ባህር የሰዎች ህይወት አልፏል በቀይ ባህር የቱሪስት ሰርጓጅ መርከብ በመስመጧ የስድስት ሮሲያውያን ህይወት ማለፉ ነው እየተነገረው ህሟሾቹ መካከል ሁለት ባለትዳር ዶክተሮች ይገኙበታል ተብሏል በጉዳዩ ላይ ዝርዝር መረጃለን ጥና ውዲ ውድ አንዳፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ ከአንድ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል አብራችሁን ትቆዩ ዘንድ ግብዣችን ነው። ፕሬዚዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ አሉ። በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶዋን ገለጹ። ፕሬዚዳንት ኤርዶዋን ይህንን የተናገሩት የሶማሊያውን ፕሬዚዳንት ሀሰን ሼክ መሐመድን ሐሙስ መጋቢት 18 2017 ዓ ም በፕሬዚዳንታዊ ቤተ መንግስታቸው ባገኙበት ወቅት ነው። ራሷን በነጻ አገርነት ካወጀችው ሶማሊላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርክ ፕሬዚዳንት አሸማጋይነት አንካራ ላይ በተደረገው ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች በቱርክ እና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ና ዓለም አቀፋዊ ጉዳያቸውን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር በወጣው መግለጫ አስታውቋል። ኤርዶዋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥም ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገውን ድጋፍ እንደማያቋረጥ ለፕሬዚዳንቱ አረጋግጠውላቸዋል። በዚህም አንድምታ ኢትዮጵያን ያነሱት ኤርዶዋን ከኢትዮጵያ ጋር የተጀመረውን ሂደት ዘላቂ ሰላም እስኪመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸውን ባለሰለሰ ሁኔታ እንደሚቀጥል አጽንኦት ሰጥተዋል። በቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶዋን አደራዳሪነት ታኅሳስ 2017 ዓ.ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ይወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸውን በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነችው ቱርክ የሀገራቱን የመጀመሪያ ዙር የቴክኒክ ድርድር የካቲት 11 2017 ሰባታም በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁለቱም ልኡካን የአንካራውን ስምምነት መፈጸም ላይ ያላቸውን ቁርጠኝነት ያሳዩበት ነበር ተብሏል። ልኡካኑ የአገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘለቄታ ልማት ተጠቃሚነት መሰረት ለመጣል ተጨባጭ ስራ መጀመራቸውን የቱርክ የውጭ ጉዳይ ሚኒስትር በመግለጫው አክሏል። ቀጣዩ የቴክኒክ ድርድርም ለመጋቢት 2017 ዓ.ም ቀጠሮ መያዙን ተገልጿል። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ፊርማቸውን ባኖሩበት በት የአንካራው ስምምነት መሰረት ሶማሊያ በአፍሪካ ህብረት ተልዕኮ ስር ሆነው በአገሯ የተሰማሩትን የኢትዮጵያ ወታደሮች መስዋዕትነት እውቅና ትሰጣለች። ከዚህ በተጨማሪም ስምምነቱ የሶማሊያን የግዛት አንድነት ባስከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷ የሚኖረውን ዘርፈ ብዙ ጠቀሜታን ሁለቱ ሀገራት እውቅና ይሰጣሉ ሲልም ያትታል። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችው እና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችውን የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ ጥናው ነው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። ቱርክ የሶማሊያን የረጅም ጊዜ አጋር ስትሆን የሰብአዊ እርዳታ፣ ወታደራዊ ስልጠናና የልማት እርዳታን ታደርጋለች። የቱርክ ኮሚኒኬሽን ዳይሬክተር መግለጫ እንዳስታወቀው መሪዎቹ በተጨማሪም በጸረ ሽብርተኝነት ዙሪያ ያለውን ትብብር በተመለከተ ተወያይተዋል። ውይይቶቹ ከጸጥታ ጉዳዮች በተጨማሪ የኢኮኖሚ የንግድና የመከላከያ ትብብርን ያካተቱ ናቸው። ሁለቱ መሪዎች የሁለትዮሽን ንግድ ለማሳደግእና የመከላከያ ኢንዱስትሪ ግንኙነቶችን ለማጠናከር ውይይቶችን ማድረጋቸውን ከዳይሬክተሩ የተገኘው መረጃ ያስረዳል።

በጠቅላይ ሚኒስትር አብይ የኢትዮጵያ ብቸኛ መተንፈሻ በተባለለት በቀይ ባህር አስደንጋጭ አደጋ መድረሱ ተሰምቷል። ጠቅላዩ ህልውናችን ነው ባሉበት ቀይ ባህር የሰዎች ህይወት አልፏል። በቀይ ባህር የቱሪስት ሰርጓጅ መርከብ በመስመጧ የስድስት ሩሲያውያን ህይወት ማለፉ ነው እየተነገረው። ከሟቾቹ መካከል ሁለት ባለትዳር ዶክተሮች ይገኙበታል ተብለዋል። በግብጿ ከተማ ሁርጋድ አቅራቢያ በቀይ ባህር አንድ የቱሪስት ሰርጓጅ መርከብ ሰጥሞ የስድስት ሩሲያውያን ቱሪስቶች ህይወት አለፈ። በትናንትና ዕለት በአገሬው ሰዓት አቆጣጠር አራት ሰዓት ላይ ከሰጠመችው ስንድብ ድ ከተሰኘችው መርከብ 39 ሰዎች በህይወት መታደግ እንደተቻለ ባለስልጣኑ ገልጸዋል። ዘጠኝ ሰዎች የቆሰሉ ሲሆን ከእነዚህ ደግሞ የአራቱ ጉዳት ነው ተብሏል። ከሟቾቹ መካከል ሁለቱ ህጻናት መሆናቸውን የሩሲያ ባለስልጣናት ዋቢ አድርጎ የሩሲያ የዜና አገልግሎት ታስ ዘግበዋል። ባለስልጣናቱ አሁንም ምርመራ እያደረጉ ሲሆን፣ መርከቧ የሰጠመችበት መንስኤ እስካሁን ድረስ አልታወቀም። በቀይ ባህር ላይ የቱሪስት መርከብ ስትሰጥም ከቅርብ ወራት ወዲህ ይህ ሁለተኛ ነው። በህዳር ወር ማርሳላም በተሰኘችው ስፍራ አቅራቢያም አንድ ጀልባ የመገልበት የመገልበጥ አደጋ የገጠማት ሲሆን በዚህም 11 ሰዎች ደብዛቸውን እንደጠፋ ቀርቷል። ግለሰቦችም እንደሞቱ ይታመናል። ሲንዲባድ ለተወሰኑ ዓመታት የቱሪስት ሰርጓጅ መርከብ ሆኖ አገልግሏል። በሁርጓዳ የባህር ዳርቻ አቅራቢያ ያሉ የውሃ ስነ ምህዳሮችን ማየት የሚፈልጉ ጎብኚዎችን እንደሚወስድም የሲንዲባድ ሰርጓጅ መርከቦች አስታውቋል። የቀይ ባህር አስተዳዳሪ አምር ሃናፊ በሰርጓጅ መርከቧ ተሳፍሮ የነበሩ 45 መንገደኞች ከሩሲያ ከኖርዌይ እና ከስዊድን ሀገር የተውጣጡ መሆናቸውን ገልጿል። በመርከቧ ውስጥ አምስት የግብጽ ሰራተኞች ተገኝተው ነበሩበት። ሐናፊ እንደተናገሩት ስድስቱ ሟቾች ሁሉም ሩሲያውያን ቢሆኑም የተጎጂዎቹ ሙሉ ዝርዝር መረጃ እስካሁን አልተገለጸም። ከሟቾቹ መካከል ሁለት ባለትዳር ዶክተሮች የሚገኙ ሲሆን ሴት ልጆቻቸውም በሆስፒታል እንደሚገኙ ባለስልጣኑ ተናግረዋል። በክስተቱ ላይ ምርመራ እየተካሄደ ቢሆንም የሩሲያ አስጎብኚዎች ማህበር የባህር ሰርጓጇ መርከብ በ20 ሜትር ጥልቀት ላይ እያለ በውሃ አካል በሚገኝ ቁጥቋጦና ድንጋይ ተመቶ ግፊቱን ማጣቱን ተገልጿል። የሆርጋዳ ከተማ ከደቡብ ምስራቅ ካይሮ አጠገብ የምትገኝ ሲሆን ባሏት ውብ የባህር ዳርቻዎች እና የውሃ ላይ ስነ ምህዳሮች የቱሪስት መስህብ ናት። የሲንዲባድ ሰርጓጅ መርከብ በእነዚህ ጉብኝቶች ተሳፋሪዎች በውሃ ውስጥ 25 ሜትር ጥልቀት እንዲገቡ እንደሚያስችላቸውም ከድረገጹ የተገኘው መረጃ ያስረዳል። ዘመናዊ መሳሪያዎች የተገጠሙላት ወደ ውሃው ውስጥ አብረውት የሚገቡ ሁለት ጠላቂዎችን ጨምሮ ሌሎች ባለሙያዎች አሉ ብለዋል። የውሃውን ስነ ምህዳር ለ40 ደቂቃ ያህል የጎበኙት ዶክተሩ የዩናይትድ ኪንግ ደሟ ብሪስቶል ነዋሪ የሆኑት ዶክተር ጀምስ ባለፈው የካቲት በባህር ሰርጓጇ መርከብ ተመሳሳይ ጉዞ አድርገዋል። ሰርጓጇ መርከብ በጥሩ ሁኔታ የተያዘና በማስታወቂያ ፎቶዎቹ ላይ እንደሚታየው ሆኖ ብለዋል። ዘመናዊ መሳሪያዎች የተገጠሙላት ወደ ውሃው ውስጥ አብረውት የሚገቡ ሁለት ጠላቂዎችን ጨምሮም ሌሎች ባለሙያዎች አሉ ብለዋል። የውሃውን ስለ መሄዳር ለአርባ ደቂቃ ያህል የጎበኙት ዶክተሩ ስጋት እንዳልተሰማቸውም ለቢቢሲ ተናግረዋል። አረጋ ከበደ የጸጥታ ዘርፍ ከፍተኛ ባለስልጣኖቻቸውን በአንድ ቀን ሽረዋል። የአማራ ክልል ፕሬዚዳንት አረጋ ከበደ ሶስት የጸጥታ ዘርፍ ቢሮ ኃላፊዎቻቸውን በአንድ ቀን ሽረዋቸዋል። አረጋ የሻሯቸው የአማራ ክልል ሰላምና ጸጥታ ቢሮ ኃላፊን ደስ ላይ ጣሰው፣ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስ ደጀንና የክልሉ ሚሊሻ ጽህፈት ቤት ኃላፊ ናቸው። በምትኩ ሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስት የአማራ ክልል ፖሊስ ኮሚሽን ኮሚሽነር፣ አስቻላላመሬ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ ሁነው መሾማቸውን የክልሉ ኮሚኒኬሽን ቢሮ አስታውቀ። ሁለቱ የአረጋ ከበደ አዲስ ሹመኞች ከአዲስ አበባ ወደ ባህር ዳር የተሸኙት የፌዴራል መንግስት ስልጣናቸውን አስረክበው ነው። ወደ ባህር ዳር አቀንተው የአማራ ፖሊስ ኮሚሽንን እንዲመሩ የተሾሙት ዘላለም መንግስት የፌዴራል ፖሊስ ምክትል ኮሚሽነር ኮሚሽነር ጄኔራል እና የወንጀል ምርመራ ኃላፊ ነበሩ። በተመሳሳይ የክልሉን ሚሊሻ በበላይነት የተሾሙት አስቻላላምሬ በፌዴራል በፌደራል ፓርላማ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ነበሩ። ወደ አረጋ አስተዳደር የተላኩት ዘላለምና አስቻለም ባለፈው አንድ አመት ወደ ባህር ዳር በመመለስ የጦርነት ግብረ ኃይል አካል ሆኖ ቆይተዋል። አረጋ የጸጥታ ዘርፍ ተቋማት የበላይነት ኃላፊነታቸውን ያባረሩት ደሳሌ ጣሰውና ደስዬ ደጀን አዲሱን የብር ሸለቆ ስልጠና ሰልጣኝ አድማ ብተና በበላይነት መርተው ባስመረቁ ማግስት ነው። ፋኖና የመንግስት ኃይሎች በሚያደርጉት ውጊያ የክልሉን የጸጥታ ኃይል በበላይነት በመምራት ፊት አውራር የነበሩት ሁለቱ ባለስልጣናት ለምን እንደተነሱ በውል የታወቀ መረጃ የለም። ምናልባትም ያቶ አረጋ ከበድ አስተዳደር የክልሉን ጸጥታ ኃይል ከመከላከያ ጋር በአግባቡ አቀናጅተው አልመሩም በሚል ግምገማ ተሸኝተው ሊሆን እንደሚችል ይጠበቃል። አመራሮቹ ከፋኖ እንቅስቃሴ ጋር በተያያዘ የቀረበባቸውን ግምገማ መኖር በውል ባይረጋገጥም በአንድ ቀን ሶስቱም መሻራቸው ጥርጣሬ ፈጥሯል። አረጋ ለሻሯቸው የጸጥታ ዘርፍ ቢሮ ኃላፊዎች የሰጡት ተተኪ ስልጣን ስለመኖሩ እስካሁን ድረስ የታወቀ ነገር የለም። ከአማራ ክልል ጸጥታ ዘርፍ የበላይ አመራርነት የተሰናበቱትን የባለስልጣናቱን ቀጣይ ዕጣ ፈንታ በውል አልታወቀም። ይህ በእንዲህ እንዳለ በአብዛኞቹ የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የመንግስታቱ ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ኦቻ ትናንት መጋቢት 18 ቀን 2017 ትምህርት በወጣው ባወጣው መግለጫ አስታውቋል። ማስተባበሪያው በበርካታ የክልሉ ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው በርካታ ቦታዎችን በምስል አስደግፎ አቅርቧል። በጭራሽ እርዳታ አቅርቦት የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል የጎጃም ዞን ይገኝበታል። ደጋዳሞት፣ ደው፣ ሚጫም፣ ጃዊ፣ ወንበርማት ተጠቅሰዋል። በጎንደር መካነ ኢየሱስ፣ ታች ጋይንት፣ ዳውንት፣ መና መከታዋ የተጠቀሱ ሲሆን፣ በወሎ መሀል ሳይንት ተጠቅሷል። በሸዋም መራቤቴ፣ የፍራታና ግድም መንዝ ላለ ምድር ተካተዋል። ማስተባበሪያው በስዕላዊ መግለጫ አስደግፎ ባወጣው መረጃ አብዛኞቹ የክልሉ አካባቢዎች በከፊል ተደራሽ ናቸው ብለዋል። በምስራቅ አማራ በተሻለ ሁኔታ መድረስ ችያለው ሲል የገለጸው ማስተባበሪያው በዚህ እጅግ አስፈላጊ የሆነ የተመጣጠነ ምግብ ለሚያስፈልጋቸው ማቅረቡን ጠቁመዋል። ሰሜን ወሎ ራያ ቆቦ ወረዳ ላይ በተያዘው የመጋቢት ወር አስቸኳይ የነፍስ አድን እርዳታ መስጠት መቻሉን የጠቆመው ማስተባበሪያው ሁለት የጤና ማዕከላት ላይ የህክምና እርዳታ ማድረሱን አስታውቋል። አሰብ ላይ ጉድ መጥቷል። የኤርትራ ጦር ጄኔራሎች ከሰሞኑ አሰብ ላይ ተከስተው መክረዋል። በዘጠናዎቹ መጀመሪያ በኢትዮጵያና ኤርትራ መሀል የተደረገው ጦርነት በማስታወስ ወታደሮቻቸውን ሲያስጎበኙ ታይተዋል። በሌላ በኩል ክራይሲስ ግሩፕ የኢትዮ ኤርትራ ፍጥጫም አስግቶኛል ሲል አስጠንቅቋል። በአሰብ አቅራቢያ ወታደራዊ እንቅስቃሴዎች እንዳሉም ይፋ አድርጓል። የሻዕቢያው አገዛዝ ወታደራዊ እንቅስቃሴዎች እየገፋበት ይገኛል። ባለፉት ሁለት ቀናት በአሰብ ያደረገውን ወታደራዊ ውሎዎች ደግሞ መነጋገሪያነታቸው አይሏል። በአሰብ ሊያዘምት ያሰባቸውን ተማሪዎች ተሰብስቦ የኢትዮ ኤርትራን የጦርነት ታሪክ ሲያስጎበኝ ታይቷል። ኢትዮ ኤርትራ ድንበር ውጥረት እየጨመረ መጥቷል። ዓለም አቀፍ መገናኛ ብዙሃን የኢትዮጵያ ሜካናይዝድ ጦር የአሰብ ወደብ ከተማ ወደሚያዋስነው ቡሬ ግንባር እየተከማቸ ነው የሚል መረጃን ማጋራታቸውን ተከትሎ በአዳሎ ቤተ መንግስት ሽብር ተፈጥሯል። አዳሎ ቤተ መንግስት የሰፈነውን ሽብር ተከትሎ ታዲያ ሻቢያ ወታደራዊ እንቅስቃሴዎችን እያደረገ ነው። በትናንትና እለት በአሰብ ያደረገው ውሎ ለዚህ ተጠቃሽ ነው። ሻቢያ በአሰብ ሊያዘምት ያሰባቸውን ተማሪዎች ሰብስቦ የኢትዮ ኤርትራን የጦርነት ታሪክ ሲያስጎበኝ ታይቷል። ይህ ጉብኝት ቡሬ አካባቢን እንዳካተተም ተገልጸዋል። የሀገሪቱ ማስታወቂያ ሚኒስተር ቡሬ በህወት የሚመራው መንግስት ሶስት ጊዜ ጥቃት ሰንዝሮ በኤርትራ መከላከያ ሰራዊት የተመከተበት ቦታ ነው እያለ ሲሆን፣ በዚህ ስፍራ ላይ ስለተካሄደው ጦርነት ለተማሪዎቹ ማብራሪያ እንደተሰጣቸውም አስረድቷል። ሁኖም ግን በዚህ ወቅት እንዲህ ያለ ጉብኝት ባሰብ ለምን ማድረግ እንዳስፈለገ ሚኒስትሩ ይፋ አላደረገም።